ቤት ፊት ለፊቱ ላሁ ወጥቼ ማውራቱ አልችልም፣ ልመናው አልችልበትም። አባ በእግዚአብሔር በመድኃኒዓለም ብላችሁ ልጄን አውጡልን። ከዛገር ግድ ሆነብኝ ላይ ቢላይ ሲያንታ ። ስለዚህ ነገሩ ሶሪ ተቋርጦብኝ ነበር። ይሄ ቆይ አንዴ፣ ምይት አድርጋቸው እና እነሱን ማዘሩ ናቸው። እሳቸው አሁንም የሚያለቅሱት እና ታማሚ ናቸው። ልጃቸው ተሰዱ እንደዚህ ሊቢያ በረሃ ላይ ቀርተው ነው ታውቃለህ። እና ቅድም እንደውም አሁን ትንሽ ተረጋግተዋል። ቅድም በጣም ስሜታዊ ሆኖ ነበር ሲያስረዱኝ የነበሩት እና ለማረጋጋት ሞክሬ ነበር። ግን አልፈርድም፣ ያው ልጅ ነው የተያዘው እዛ ጋ ቀላል አይደለም። እና እነ ቤታዩ ጋር አስገብቼ መዋጮ ላረግ ሞክሪ። በጣም በሚያሳዝን ሁኔታ በእውነት በጣም በጣም ባልዎች ናቸው። ቤታዩ እግዚአብሔር ይስጣት ን ገዝት ገብቼ አዋጣለሁ አለች። ዜዶ የምትባለው ማስረጃ ይምጣ ትላለች። እንደዚህ ሙሉ ቤተሰቡ እዚህ ጋር ቁጭ ብሎ እያለቀሰው የግድ በዘር ተከፋፍሎ መዋጮ መደረግ አለበት። እንዲ በጣም የተናደድኩት እንደውም፣ በቃ ፈለገ ይሻላል። እስኪ ፈለገ ጋር ከገባው ሰው አያጣም እሱ ጋር በቃ የተወሰነ ቢሆን አሰባስበን እንወጣለን ብያቸው ነው እና በጣም ነው የሚያሳዝኑት ፈለገ እስኪ ያለውን ነገር አሁን ረጋ ብሎ ማስረዳት ከቻሉ ማዘርዬው እያለቀሱ ስለሆነ ቃልዬ ረጋ ብለሽ አንቺ አስረጅ ፈለገን ያለውን ነገር እሺ እዚህ ጋር የምታይም የሰፈር ጓደኛችን ነው ለእኛ አብሮ አደጋችን ነው እና ከወጣ አስራ አንድ ወር ሆኖታል እና እስከ ዛሬ ድረስ እኛ በምንችለው እያገዝናቸው ነበረ አሁን ግን ከአቅማችን በላይ ስለሆነብን ነው ከወጣ አስራ አንድ ወር ሆኖታል እንደምታቸው እናትየዋ ያሉት እዚህ ሀገር እሱ እየሰራ ነበር የሚያገዛቸው። እና ሌላ ልጅ ምንም የላቸውም ወጥቶ የሚለምንላቸው እንኳን ልጅ የላቸውም። እና በቻልነው አቅም እናገዛቸው፣ አስራ አንድ ወር በሙሉ እያገዝናቸው ነበር እኛ። እና አሁን ከአቅማችን በላይ ስለሆነብን ነው። እንደምታዩአቸው ትልልቅ ሰዎች ናቸው። ከሀምሳ ብር ጀምረው የቻላችሁ ትንርዷቸው ወጣውን እንኳን መለመን አይችሉም። እናትዮም ታማሚ ናት። ሰዓት ዘጠና አመታቸው ነው ትልቅ ሴትዮ ናቸው። እና እህት ወንድም እንኳን የለውም። እባካችሁ በቻላችሁ ጠቅም እንተጋገዝ። ቤታ ገስት ላይ ናት ወይስ ምንድነው? ቤታ ቤታ የምትሉት ቤታ ትሻላለች። ከዚ ከዚች ከዜዶ ከተባለች ልጅ ቤታዩ ትሻላለች። መድሃኒዓለምን አንድ ሺ ጥፍ በጣም ቆሻሻ ናት አለች። ቤታዩ ገስት ላይ ናት። ኦኬ እንትን ሆስት ላይ እኮ እየፈለግኳት ነው። ይሰማል የተቆራረጠ ይሰማል። አሁን ትንሽ ትንሽ መጣ። እባካችሁ የቻላችሁትን ጊፍትም ያላችሁ በጊፍት በቻላችሁትን አግዛቸው። እንደምታቸው ናቸው። ሌላ ልጅ ማምን ይላቸው አባካቹ እንተና ከወጣ ልጁ 11 ወር ነው ታል ታደገ በጣም ረጅም ጊዜ ነው። አሁን ያው በጊዜ ቆይታም ነገር ሌላ ነገር እንዳያረጉት ላይፉ ሪስክ ላይ ነው። በቆየ ቀላል አይደለም። ገና ፍሬሽ ቢሆን አትሊስት ታይም ኑሮ ነበር። እንደዚህ መዋጮ ግን አንድ ላይታገሱ ይችላሉ፣ እና የልጃቸው ህይወት አደጋ ላይ ነው። እስኪ በቃ እግዚአብሔር ከፈቀደ ዛሬ በቃ የቻልነውን መዋጮ አድርገን ከመቶ ብር ጀምሮ በእናታችሁ ከመቶ ብር ጀምሮ መዋጮ አድርገን በቃ ቢያንስ ጭንቀታቸውን እንትን እንበልላቸው። ዛሬ እንደውም ለበጎ ነው። እንደገባው መጀመሪያ ላከችልኝ እሷ እውነት ስትሪም እያደረኩ ማለት ነው። እና ዝም ብዬ ነው አክሰብት ያደረኳት ዝም ብዬ ነው አክሰብት ያደረኳት ከዛ ነገረችኝ ያለውን ነገር። እኔ በቃ አስገብቼ ቢሆን መዋጮ አደርጋለሁ ከዛ

ሜቶድ ማለት ነው ታዳጋጋ እስኪ ኮፒ ሊንክ አድርጎ ጊዜ ይስተካከላል፣ እና በእናት ወሬ አታመላልስ ጃን። በቃ እንደዛ ካለች በዚህ ሰዓት በዚህ ቀውጢ ሰዓት እንኳን ትንሽ እየተቆራረጠ ነው ግን ይስተካከላል። ኮፒ ሊንክ አስደርግ

እሺ ፕሊስ ጋይስ እኔ ጋር ያላችሁ ፕሊስ በደንብ ኮፒ ሊንክ አድርጉልኝ። እንደዚህ ኔትወርክ መቆራረጥ የለበትም እና ፕሊስ እባካችሁ በደንብ ኮፒ ሊንክ አድርጉ በደንብ እሺ። አንድ ሰው ምን እንደተፈ እኔ ጋር ቢቆራረጥም እኔ ጋር ኔትወርክ ቢቆራረጥም፣ ወይ ድምጽ ቢቆራረጥም ይሰማል። የታች ላሉ ሰዎች የእናንተ ድምፅ ስለሚሰማ አንድ ሰው በደንብ አድርጉ የተፈጠረውን ነገር እንትን ይበላቸው። አይ ምናልባት መሀል ላይ የኔ ኔትወርክ ድንገት እንኳን ቢቆራረጥ እታች ላሉ ሰዎች የእናንተ ድምፅ ስለሚሰማ ምን እንደተፈጠረ ጉዳዩ ምን እንደሆነ በደንብ አድርጋችሁ ንገሯቸው። ላይ በአጠቃላይ ያሁን ሪች ፈለጋ ባይሰማሽ ከሰለሱ የሚከታተሉት ሰዎች ስለሚሰሙ ከመጀመሪያ ጀምሮ ያለው ነገር እሺ ጓደኛችን ሊቢያ ላይ ተይዞብን፣ ከሰባት መቶ ሺህ ብር በላይ ተጠይቀን፣ እዚህ ጋር የምታያቸው አያቱና እናቱ ናቸው። ከወጣ አስራ አንድ ወር ሆኖታል። እኛ እስካሁን ድረስ በምንችለው እያገዝናቸው ነበረ። ለቤት ኪራይና ለአንዳንድ ነገር እኛ ነበረ የምንልክለት የነበረው። አሁን ግን ከአቅማችን በላይ ስለሆነ ግን እባካችሁ በምንችለው እንተባበር፣ እናግዛቸው። እስካሁን ድረስ እየረዳችሁ ላላችሁ ሰዎች እግዚአብሔር ይስጠልን፣ እግዚአብሔር ያክብርልን። የሰው ፊት ያሳያት ስመዳና ያለ እና በምንችለው አቅም እንርዳቸው እና ከአቅማችን በላይ ሆኖብን ነው። ሲጋር ይዘናቸው የመጣ ነው እና በቻልነው አቅም ዛሬ ከገባን ሶስተኛ ቀናችን ነው። ማሰባሰብ ከጀመርን እስካሁን ድረስ የምታግዙን ሰዎች እግዚአብሔር ይስጠሪያል። እናመሰግናለን።

ትንሽ እየወደዚ ወደ ጎን እንደዚህ ማለት። እግዚአብሔር ከላይ ንግድ እናታችንን ሁላችንም የማገዝ ግዴታ አለብን። ምናልባት ያልሰማችሁ ካላችሁ ከእንደገና እህታችን ምን እንደተፈጠረ ቤት ላሉ ሰዎች ንገሪያቸው እና የቻሉትን ያክል ያግዛሉ። እዚህ ጋር የምታየው ጓደኛችን አብሮ አደጋችን ሊቢያ ላይ ተይዞብን ነው። እዚህ ጋር ያሉት አያቱና እናቱ ናቸው። ከወጣ አስራ አንድ ወር ሆኖታል። አስራ አንድ ወር በሙሉ ለቤት ኪራይና ለአንዳንድ ነገር በምንችለው እያገዝናቸው ነበረ። አሁን ደግሞ ሰባት መቶ ሺህ ተጠይቀናል። ያ ደግሞ ከኛ አቅም በላይ ስለሆነ ነው እዚህ ጋር ይዘናቸው የመጣ ነው። ወጥተውን ከመለመን አይችሉም። እናትየውም ታማሚ ናት። አያትየውም ዘጠና ዓመታቸው ነው ትልቅ ሴትዮ ናቸውና በቻልም አቅም እናግዛቸው፣ እባካችሁ ከሀምሳ ብር ጀምሮ የቻላችሁትን። ወጥቶ የሚለምንለት ህት ወንድም እንኳን የለውም። እሱ ነበር እዚህ ሀገር እየሰራ የሚያስተዳድራቸው የነበረው እና እባካችሁ በቻላችሁት አቅም አግዟቸው። በጊፍት የምችሉ በጊፍት እሺ፣ በጊፍት በእንትን በንግድ ባንክ የምችሉ ንግድ ባንክ ከላይ አካውንት አለ። ልክ የሮቢን ፋዘር የታመመ ሰዓት እንደደረስንላቸው የግድ አንድ ሰው እኮ ፌመስ መሆን የለበት ማለት ለመረዳት ከተቸገረ መርዳት አለብን። በቃ እንደ ህዝብ ዘር ደግሞ እየለየን አንረዳዳሽ። እና ዜድ እየሰማሽኝ ከሆነ በጣም ባለጌ ነሽ። ምክንያት አያስፈልግም ሰው ለመርዳት ማስረጃ ምንድነው ይባላል? እንደዚህ ይሄ እኮ የኩላሊት በሽታ አኳር እናትዬ እዚህ ጋር እያለቀሱ እያየሽ በጣም ባለጌዎች ናቸው። እዛ ቤት ያላችሁ እግዚአብሔር ሙሉ ባለጌዎች ናቸው። ትክክል ዜ- ትክክል ትላላችሁ እነ ቤታዩ ኮሚንስ ሰው አይደላችሁ። ምን ማዘር ፈለገ ቤት ያሉ ሰዎች አሁን ሰምተዋል። ከጨረስም በኋላ እስኪ እነስጢፎ ቤትም እነዚህ አርቲስቶች ተሰብስበው እንትን እያሉ ነው እያሉ ነው ፈለገ ያለው ነገር ከጨረስን በኋላ ወደዛ ደግሞ እንሄዳለን። አይዞት እንትን ቁጥር ይዘጋል እያሉ ነው። እስኪ በፊደል እንዴት መጻፍ እንደሚቻል አላውቅም። በፊደል ጽፋችሁ እንትን አድርጉ። ማዘሪ ቁጥር ይዘጋልታች ኮመንት ላይ ይጽፍላቸዋል። እሺ ወይ እንደዚህ እናድርግና ግሪን ስክሪን ኢፌክት ካለሽ ለነገሩ እንዴት ይደረጋል? ገና ወተሽ እስክትጽፍ ምናምን ደግሞ እንትን እያለና እኔ ወይ በእንትን ልጻፈው እንዴ? እኔ በእንትን ልጻፈውና እንትላክ እዚህ ጋር ልለጥፈው አይደል? በግሪን ስክሪን እኔ በፊደል ልጻፍላት፣ ከዛ እዚህ ጋር ልለጥፈው። እንደዛ ይሻላል። ትንሽ እስከጽፈው ጊዜ ይወስዳል። ግን ትንሽ ይከፋ አርግኝ። አንድ አንድ ሺህ አልኩት፣ ተሳሳች ይቅርታ፣ አንድ ሺህ ረት እናመሰግናለን። ሁላችሁም እያገዛችሁ ላላችሁ እግዚአብሔር ይስጥልኝ። ሰባ ሰማኒያ ሶስት ሁለት መቶ ሰባ ዘጠኝ ሺህ አራት መቶ ዘጠና ስምንት ብር ደርሷል። እስ ስንት ደረሰ? 279498 ብር። ገና እዚህ ስትገቢ ስንት ብር ነበር? እዚህ ስገባ መጀመሪያ ሁለት መቶ ሀምሳ ሺህ ብር አካባቢ ወደ ሁለት መቶ አርባ ዘጠኝ ሺህ ብር ነበር። አሁን ስንት ነው? አሁን 279498 ተመስገን። ግን በጣም ትንሽ ነው። በጣም ትንሽ ነው ጋይስ፣ ምን እያደረጋችሁ ነው? ማርያምን! በጣም ትንሽ ነው። ትንሽ ነው በጣም ለሮቢ ፋዘር እንደዚህ ነው። እንዲያሰባሰብ ነው እንዴ! በጣም ነበር እኮ የተባበር ነው። በእናታችሁ ይደብራል። አሁንም እዛ 200 ሺህ ቤት ናቸው። ቢያንስ 300 ሺህ ንግባ እስኪ፣ በጊፍቱም በምንም እርዳታው እስኪጀመር ድረስ 300 ሺህ ንግባ በጣም ትንሽ ነው። ትንሽዬ ወደዚህ ወደዚህ ፀሐይ ታያለደሰን